ሰላም እንዴት ናችሁ? ወዲ ማማር ኮምፒውተር ቴክኖሎጂ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለዛሬ ጀላችሁ የቀረብኩት ፕሮግራም ደግሞ አንድ ሰው ስልክ ሲደውልላችሁ እንደደውልላችሁ በሜሴጅ እንዲያሳውቃችሁ ነገር ግን ደግሞ የእናንተ ስልክ ቁጥር ከአገልግሎት ውጭ መሆኑን ወይም ደግሞ እንደተዘጋ እንዲያሳውቀው ከፈለጋችሁ ይሄንን ቁጥር ጫናላችሁ ማለት ነው። በቅድሚያ ግን ቼክ ማድረግ ይጠበቅብናል ማለት ነው። ቼክ ለማድረግ አንድ መሰላል ታደረጋላችሁ ማለት ነው። ከዛም በኋላ ትደውላላችሁ። ይሄን ቼክ ስታደርጉ ዳይቨርቶና አልሆነም የሚለውን ነገር ያሳያችኋል። እዚህ ላይ ምንም አይነት ኮንዲሽናል የሆነ ፎርዋድ የተደረገ ነገር የለም ይለናል ማለት ነው። ነገር ግን ደግሞ ሲያሁን ቅድም ባልኳችሁ አንድ ሰው ሲደውልላችሁ በቴክስት ሜሴጅ እንዲመጣላችሁ ማድረግ ከፈለግነ ስታር 21 ስታር 857 ታድርጋለች ዘይን መሰል አልታድርጉና ትደውላላችሁ ማለት ነው። እዚህ ታርጉ ሬጂስተርድ ሆናል ነው ሬጂስትሬሽን ሰክሰስፉል ሆናል ማለት ነው። ስትቼክ እናርጋው ቼክ ለማድረግ ሳር አንድ መሰል አልታድርጋላችሁ ማለት ነው። እንጀክስ ስታደርጉ ታስለ ቮይሳችን ወደ ሰባት ፎርዋርድ ተደርጓል ማለት ነው። ስለዚህ የሆነ ሰው ሲደውልላችሁ ወደ እናንተ ጥሪ አይመጣም። ነገር ግን ደግሞ በቴክስት ማን እንደደወለ ያሳውቃችኋል ማለት ነው። ይህን ማጥፋት ከፈለጋችሁ ደግሞ በድጋሚ ማለት ነው መሰላል መሰላል ዜሮ ዜሮ ሁለት አድርጋችሁ ዘን መሰላል ታድርጉና ትደውላላችሁ ማለት ነው። ይሄ ሲሆን ከቅድሞ ሬዝ አድርገነዋል ማለት ነው። አሁን በድጋሚ ቼክ ማድረግ ይጠበቅብናል ማለት ነው። ቼክ ለማድረግ ስታር መሰላል ሀያ አንድ መሰላል እናደርጋለን። አሁን ሙሉ በሙሉ ማስወጣት ችለናል ማለት እንደዚህ አድርጋችሁ የሆነ ሰው ሲደውልላችሁ ማን እንደደወለ በቴክስት ያሳውቃችኋል ማለት ነው። ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ፕላስ ደግሞ ቪዲዮውንም ላይክ በማድረግ እንድትጨርሱልኝ አመሰግናለሁ።